ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ ዛሬ ደግሞ ዠላችሁ የመጣሁት ለጀማሪዎቹ የሚሆን የእንግሊዘኛ አልፋቤቶችን በካፒታል ሌተርና በስሞል ሌተር አዘጋጅቼ ዠላችሁ መጥቻለሁ ቪዲዮውን ከጀማሪ እስከ ፍጻሜ በጽሞና ተከታተሉኝ ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልኩ እንዲደርሷችሁ ቻናሉን ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ዓለም ሆናችሁ በውስጥ መስመር ገብታችሁ በበለጠ መልኩ መማር ለምትፈልጉ ኤሞ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ደው ደውላችሁ ተመዝግባችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በክፍል አንድ እና በክፍል ቆይታችን የእንግሊዝኛ አልፋቤቶችን ከወርደ ጋራ እንዲሁም ደግሞ የእንግሊዝኛ አልፋቤቶች በአማርኛ እንዴት እንበባሉ የሚለው ነገር ሰርችላችኋለሁ። ዛሬ ደግሞ ዥላችሁ የመጣሁት አንዳንዶቻችሁ ካፒታል ሌተሮችን ከስሞል ሌተሮች ጋራ ለይታችሁ ስለማታውቋቸው እነዚህ ነገሮች ላይ ብታተኩር ልምላችሁ ደውላችሁ ስለጠይቃችሁኝ በዛ መሰረት ካፒታል ሌተሮችና ስሞል ሌተሮች ዥላችሁ መጥቻለሁ። በጽሞና ተከታተሉኝ። ከዚህ ጋር እነዚህ የምታዩቸው በትልቁ የተጻፉት ካፒታል ሌተር ይባላሉ። ካፒታል ሌተር ብለን እንጠራቸዋለን። ነገር ግን እዚህ ጋር እነዚህ የምታዩቸው ደግሞ እነዚኞቹ ስሞ ሌተሮች ናቸው። ስለዚህ መጀመሪያ ካፒታል ሌተሮችን እንቆጥርና ከዛ መልሰን ደግሞ ስሞ ሌተሮችን ከኤስ ከዜድ እንቆጥርና መጨረሻ ላይ ስሞ ሌተሮችና ካፒታል ሌተራቸው የሚመሳሰሉትን ደግሞ አሳያቸዋለሁ። በጽሞና ተከታተሉኝ። ኤ ቢ

ዋይ ዘድ ዘድ። እዚህ ጋር እንደምታዋት ይችኛዋ ስሞል ሌተር ናት። ይቺ ስሞል ሌተሯ ናት። ይችኛዋ ደግሞ ካፒታል ሌተሯ ነች። ኦኬ፣ በጣም ጥሩ። አሁን ደግሞ እስኪ ስሞል ሌተሮችን እንቁጠራቸው። ስሞል ሌተሮችን ልብ አድርጉ። ስሞል ሌተሮቹ እነዚህ ናቸው እዚህ ጋር የተጻፉት።

ዋይ ዜድ። በጣም አሪፍ። ልክ እንደዚህ አድርገን እንቆጥራለን ማለት ነው። እንደዚህ አድርገን ች መቁጠር መቻል አለባቸው። እነዚህ የእንግሊዝኛ አልፋቤቶች ተመሳሳይ የሆነ ፊደሎች አሉ። ቅርጻቸውም የሚመሳሰል ቅርጻቸው የሚመሳሰል ፊደሎች ያሉ እነሱ ፊደሎች ደግሞ እስኪ እንመልከታቸው። የትኞቹ ናቸው ቅርጻቸው የሚመሳሰሉ ፊደሎች የሚለውን ላሳያችሁ ካፒታል ሌተራቸው ስሞል ሌተራቸው አንድ አይነት የሆነ የሚለያዩት በምን ብቻ ነው? በመጠን ብቻ። ካፒታል ሲሆን ፊደሉ በጣም ጎላ ብሎ ወይም ደግሞ ገዘፍ ብሎ ይጻፋል። ስሞል ሌተር ሲሆን ደግሞ ምን ሆኖ ይጻፋል? በመጠኑ አነስ ብሎ ይጻፋል ማለት ነው። ለምሳሌ ከመጀመሪያው ላይ ስንም ነገር ይቺ ፊደል ይቺ ሲ ብለን የምንጠራት ፊደል ካፒታል ሌተሯም ስሞል ሌተሯም ተመሳሳይ ነው። ካፒታል ሌተሯም ስሞል ሌተሯም ይህ የሚመሳሰሉ ናቸው። ቅርጾች ስትመለከቷቸው እዚጋ ይችም እዚጋ ያለችቱ ይችም እንደዚህ አንድ አይነት ይችም እዚጋ እነዚህ ምን አይነት ናቸው? ቅርጻቸው አንድ አይነት ነው ማለት ነው። አንድ አይነት የሆነ ናቸው። ስለዚህ እነዚህን እንደዚህ አድርጋችሁ ማወቅ መያዝ መቻል አለባቸው እነዚህ ፊደሎች ሲ ተብለው እንደሚጠሩ ካፒታል ሌተሩም ስሞ ሌተሩም ተመሳሳይ ስለሆነ በይበልጥ በጽሁፍ ሰዓት ላይ በጽሁፍ ቋንቋ ወይም ደግሞ ስንጽፍ አብዛኛውን ጊዜ የምንጠቀመው ስሞ ሌተሮችን ነው ስሞል ሌተሮች ከካፒታሎች ይልቅ ስሞል ሌተሮችን በበለጠ ማወቅ ይጠበቅባቸዋል ማለት ነው። ኦኬ፣ ከእነዚህ ቀጥሎ ሳይዛቸው ተመሳሳይ የሆነ ወይም ሸፓቸው ወይም ቅርጻቸው ተመሳሳይ የሆኑ ፊደሎች ደግሞ የትኞቹ ናቸው? ይሄ ፊደል ተመልከቱት ኬ ይባላል። ስሞል ሌተሩም ካፒታል ሌተሩም ተመሳሳይ ነው። በተጨማሪ እዚህ ጋር ደግሞ ይሄ ኦ ብለን ምንጠራው ኦ ተብሎ የሚጠራው ፊደል ይሄ ተመሳሳይ ነው። ተመሳሳይ ሸፕ ወይም ቅርጽ አላቸው ማለት ነው። ከዚህ ቀጥሎ ደግሞ እነዚህኞቹ ተመልከቱ። ፒ ብለን የምንጠራቸው እነዚህ እነዚህ፣ ፒ እነዚህም ቅርጻቸው ተመሳሳይ ነው። አንድ አይነት ናቸው። ኦኬ ከዛ መጨረሻ ላይ አሁንም ደግሞ እነዚህ ኤስ ብለን የምንጠራቸው እዚህ ጋር ኤስ ተመሳሳይ ነች። ኤች ኤስ ስላችሁ መጠራት ኤስ ሲሚላር ተማሳይ ሸፕ ነው ያላቸው። ከዛ መጨመር ዩ ዩ እ ሌላስ ማናል ቪ ከዛ ደብሊዩ ከዛ ኤክስ ኤክስ ከዛ መጨረሻ ዜድ እነዚህ ፊደሎች ሸፓቸው ወይም ቅርጻቸው ተመሳሳይ ነው። ስለዚህ ልክ እንዲህ ያደረጋችሁ በደንብ ማጥናት መቻል አለባችሁ። በተለይ ጀማሪዎች ሆናችሁ ማንኛውም ሰው ከፊደል ነው የሚጀምረውና እነዚህን ፊደሎች በደንብ ማወቅ ይጠበቅባቸዋል። እስሞል ሌተሮችንም ካፒታል ሌተሮችንም በጽሞና ማንበብና መሸምደድ ይኖርባቸዋል። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ በኮሜንት ሀሳባችሁን አስፍሩልኝ። ይህ ቪዲዮ ለሁሉም የሚዳረስ ዘንድ እንዲሁም ደግሞ ቻናላችን በሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ